ሰው አንዳንድ አስተያየቶች ተሰጥተዋል ከባለፈው ቪዲዮ በኋላ ናስቲ እነሱን አስተያየቶች እናይና በዛውም ስጀስት የማደርጋቸው መጽሐፍት ይኖራሉ ማለት ነው። ባለፈው በተነጋገር ነው ርዕስ ላይ ያው እንግዲህ መጀመሪያ ካሜንቶቹን እናንበብ። የመጀመሪያው ካሜንት እንደዚህ ይላል። እኔ የምለው ምንድነው ግን የምትጦዘው እንደዚህ ድምፅ እስኪዘጋ ድረስ ያለ ማስረጃ የምታወራው እንደው ላወራከው ነገር አንድ መጽሐፍ ማስረጃ ገልጠህ ማቅረብ አቃተህ። ልቦና ይስጥህ አምላክ። እኔ ካንተ ተሽዬ አይደለም። የእውነቴ ነው ጌታ በሚያውቀው። ግን ሕሊና ነው ወቃሽ አይከብድም። ድርሰትን የሆነ ነገር ጽሑፍን አንብበህ እውነቴን ነው ብለህ ተቀበሉ ስትለኝ ስትለን እኛ መጽሐፍትን ታሪካዊ አናቅም ወይም ሳንመረምር ቀርተን ይመስልሃልን? በቃ በአንተ ቤት ሸውደህናል። በነገራችን ላይ እውነት እኮ ማብራሪያ ወይም ትንተና አያስፈልጋትም ይላል ኢማኑኤል ኑር የሚባል ካመንተር። የመጀመሪያው ካመንት ይሄ ነው። ሁለተኛው ካመንት ደግሞ እንደዚህ የሚል ነው። ዋሲሁን አስጨንቅ የሚባል ግለሰብ ነው። የግብፅ ጣዖት አምልኮን ከክርስትና ጋር ለማስታረቅ እየታገልክ ነው። ግብፅ የሲኦል ምሳሌ ነው። የነ ሄኖክና መልከ ጸዴቅ እውነት ፈጣሪን ያመልኩ ነበር። ፈጣሪ ጾታ የለውም። አንተ እንደምታስበው እኛ በሚገባን መንገድ ለማስረዳት ነው። አባት ማለት ተንከባካቢ ለመግለጽ ነው ይላል እንግዲህ ከዚህኛው ልጀምር ። የግብፅ ጣዖት የተባለው የክርስትና የግብፅ ጣዖትን አምልኮ ከክርስትና ጋር ለማስታረቅ እየታገልክ ነው ይላል። እና አክቹዋሊ ያንን አደለም እያደረግኩ ያለሁት እያደረግኩ ያለሁት ክርስትና ራሱ ከግብፅ ሃይማኖት እንደመጣ ለማሳየት ነው። ያ ማለት ከክርስትና በፊት ገና ክርስትና ራሱ ኤግዚስት ሳያደርግ ሳይታሰብ በፊት ከአስራ ሁለት ሺህ ዓመት በፊት የኤንሽንት ኢጅፕሽን ትሬዲሽን ነበረ ለሱም በጣም ብዙ ማስረጃዎች አሉ ግብፅ ድረስ መሄድ አያስፈልግም አለም የሚያውቀው ነገር አለ ብዙ ነገር አለ በግብፅ ምድር ነገር ግን የግብፅ ምድር አሁን ያለው የግብፅ ምድር በፊት እንደነበረው አይነት የግብፅ ምድር አይደለም። በፊት የነበረው ከኢትዮጵያ ጋር ኮኔክሽን እንደነበረው እንደውም ግብፅ ውስጥ የነበሩ የኩሽ ልጆች እንደነበሩ የኢትዮጵያ ልጆች እንደነበሩ ከዚህ በፊት በነበረኝ መስተጋብር ላይ ለመዳሰስ ሞክር ያለው ሄኖክና መልከጸዴቅ የምትላቸው ለምሳሌ ሄኖክ ራሱ ኢናክ ማለት ነው እና ሁለቱ ሄኖክና መልከጸዴቅ ባይዘዌይ ከኢጂፕሽን ከኢጂፕሽን ቶት ከምንለው ካራክተር ጋር በጣም ይገናኛሉ። መልከጸዴቅ የክራይስት ቲቸር ነበረ ይባላል። ኤንሽንት ኢጅፕት ውስጥ አሳርን አስተማረው ከሚባሉት መሃል ቶት አንዱ ነው እና እንዳለ በመጽሐፍ ቅዱስ ውስጥ በመጽሐፈ ሄኖክ በተለያዩ ስፒሪቹ ስክሪፕቸርስ ውስጥ የምናገኘው የኢጅፕሽን ስቶሪ ነው። እዚህ ጋ ነው ሰዎች በጣም የሚስቱት፣ በተለይ ክርስትና ውስጥ ያሉ ሰዎች፣ ሌላም ሃይማኖት ውስጥ ያሉ ሰዎች ክርስትና ያለውን እንዳለ ሪሶርሱን፣ ክርስትና ውስጥ ያሉትን ነገሮች በሙሉ ለኤንሸንት ኢጅፕት ትሪቢዩት ይደረጋል ወይም ደግሞ የኤንሸንት ኢጅፕት ምንጭ እንደሆነ ነው። በታሪክም በተለያዩ ማስረጃዎችም ያንን ፕሩቭ ልናደርግ የቻልነው እና ኢትዮጵያ አይደለም ማነው፣ የግብፅ ስልጣኔ የኤንሸንት ኩሽ ወይም የኤንሸንት ኢትዮጵያ ስልጣኔ ነው። ዛሬ ላይ ላሉት ሃይማኖቶች ራሱ ምንጫቸው። ስለዚህ ክርስትና ትላንትና የተፈጠረ ነገር ነው። ትላንት የመጣ ካንሰፕት ነው። ኦሪጂኖ ሀሳብም አይደለም። ሲቀጥል ብዙ ግድፈቶች አሉት። የፌሚኒን እንትንን አያከብርም። በፈጣሪን በፌሚኒን እንትን ሬኮግናይዝ አያደርግም። ስለዚህ በጣም ብዙ ግድፈቶች አሉበት። ያው የፓይሲን ዳርክ ኤጅ መገለጫ ነው። የሃይማኖት እንደዛ መውደቅ መቆርቆዝ፣ እንዲሁም በጣም ኦሪጂናል የነበረውን ከለር ለቆ ዛሬ ያለበት ደረጃ ላይ መድረሱ ማለት ነው። የፓይሲስ ኤጅ ውስጥ ዋናው መገለጫው ነው። የዚህ ዓመት የካልዩጋ ወይም ደግሞ የጨለማው ዘመን ማለት ነው። ነገር ግን የኤንሽንት ኢጅፕት ስልጣኔ ጣዖት አምልኮ ብለው ብዙሃን የሚጠሩት ማለት ነው፣ ኢንፋክት የስልጣኔ እምብርት ነበረ። ጣዖትነቱ እንግዲህ የኤንሽንት ኢጅፕሽን እንትን ጣዖት ከተባለ ክርስትናና ሌሎቹም ከዛ የሚድኑበት ነገር የለም። ምክንያቱም እንደውም የባሰ ጣዖት እያመለከ ያለው የክርስትና እንትን ነው፣ ራሱን የማይመስሉ አማልክትን ከውጭ ኢምፖርት አድርጎ ማለት ነው። እነዚህ ግን ነባርና የእኛ አንሴስተሮች ኢንፋክት ፕራክቲስ ያደርጓቸው የነበሩ እንትኖች ናቸው። ትክክለኛ ትውፊታችን፣ ትክክለኛ የኛ ፕሮፐርቲ ነው። ይሄ ስፒሪቹል ፕሮፐርቲያችን። ሀውኤቨር በዘመናት ጋፕ የተነሳ የተለያዩ መንግስታት ሲነሱ እና ሲወድቁ የራሳቸውን እንትን እየፈጠሩ በተዋረድ እዚህ ያለንበት ደረጃ ላይ ደርሰናል። የራሳችንን ማንነት የራሳችንን ታሪክ ነው እንድንለቅ የተደረግ ነው እና በሌሎች ታሪክ እንድንመካና እንደውም የራሳችን ነው ብለን ሁላ እስከ ማለት እንድንደርስ ያደረገን ማለት ነው እና ፈጣሪ ጾታ የለውም የሚለው ልክ አይደለም። ምክንያቱም ወንድ አምላክ ካለ ሴት አምላክ የግድ አስፈላጊ ነው። አለበለዚያ ከምፕሊት አያደርግም ወይም ካምፕሊመንት አይደራረጉም ማለት ነው። ጎዶሎ ነው ማለት ነው ቼኑ። ስለዚህ ያንን እንትን አንድ አድርጎ የሚያስተሳስራቸው የሁለቱም የሚያስኬልንም የፌሚንንም መኖር ነው ማለት ነው። ስለዚህ ክርስትናና የተለያዩ የኤብራሚክ ሪሊጅንስ ግን የፌሚንን ዲቫይን ፌሚኒንን ጭራሽ ከፒክቸር ውጭ አድርገዋታል። ከምስሉ ውጭ ናት፣ የለችም፣ ሬኮግናይዝ አትደረግም። ስለዚህ ያንን ወደ እሳቤ ለማምጣት ወደ ካንሽስነስ ለማምጣት እና የነበረውን ነገር ኦሪጂናሊ የነበረውን ነገር አይተን እና ተረድተን እርማት ስንሰጥ፣ ያው የፌምንንን ወደ ቦታዋ መመለስ የምንደግፍበት ሁኔታን ያለው እዛ ላይ የምንሰራበት አለበለዚያ እኛም ራሳችን ሊብሬሽን አይኖረንም ማለት ነው በዚህ ስራ ላይ ማለት ነው። ስለዚህ የፈምንኗ ሮል በጣም በጣም ኢምፖርተንት ነው። ሀውኤቨር ሮም በራሳቸው የሰሩት ስራ በራሳቸው ሴራ የፈጠሩት ፈጠራ ዛሬ ዓለምን የሆነበትን ማየት በጣም ቀላል ነው። ምክንያቱም ስፒሪችሊ ዳርክነስ ውስጥ ነው አለም ከሞላ ጎደል ያለው ማለት ነው። ስለዚህ ልክ አይደለም ስቴትመንቱ ለማለት ነው። እና አሁን ወደ ሁለተኛው ካመንት እሄዳለሁ። ያው እንግዲህ ምንድነው ግለሰቡ እዚጋም ሊናገር የፈለገው ምንም ማስረጃ ሳይኖርክ ነው የምትናገረው፣ ምንም ማስረጃ አይለህም ማስረጃ ገልጠ ማቅረብ አቅቶሃል ይላል። ሃውኤቨር ያደለም ችግሩ። ማስረጃ ማምጣት መቶ ሺህ መጽሐፍት ልንደረድር እንችላለን አለም በቂ ማስረጃም አለ በራሳችን አርካይቭ ማለት ነው። ነገር ግን ሰዎችን ወደ መጽሐፍ ከመላክ ይልቅ ሞር አሁንም ይኖ ከራሳቸው ውጪ ወዳለ ነገር ከመጠቆም የመረጥነው ምንድን ነው? ሰዎች ወደ ራሳቸው ሞር እንዲሄዱ ማለት ነው። ሞር በኢንቴሌክት ላይ ዲፐንድ ከማድረግ ይልቅ ሞር ወደ ኢንትዊዥን ወይም ደግሞ ወደ ፌሚኒን ማይንድ እንትን የማለትን ነገር ነው ስናቀነቅን የነበረው ማለት ነው። እናም ኢቨን መጽሐፍትን ከማንበብ እንግዲህ መጽሐፍት ምንድን ነው? ከዚህም በፊት እንደተነጋገር ነው ወደ በሩ ለመውሰድ ነው። እስከ በሩ ድረስ ያደርሱናል። ግን ከበሩ በኋላ መጽሐፍቶች እንትን አይኖራቸውም። ምክንያቱም እኛው ራሳችን ካንሸስነስ ራሱ ነው በበሩ በኩል ዘልቆ እውነትን መፈለግ ያለበት ካንሸስነስ ስለ ራሱ በራሱ ነው ማጥናት ያለበት እንጂ በመጽሐፍት ላይ በተለያዩ ነገር ከራሳችን ውጭ ባሉ ነገሮች ላይ ዲፐንድ ካደረገን ይሄንን ስራ እየሰራን አይደለም ማለት ነው። ስለዚህ ሞር መጽሐፍት የራሳቸው የሚጠቅሙን ቦታ አለ። የራሳቸው የሆነ የሚጠቅሙን ጥቅም የለም ማለት አይደለም። ነገር ግን ከምፕሊት የሆነ እንትን ላይ በመጽሐፍት ላይ ተንታርሰ መድረስ አንችልም። መጽሐፍት ራሳቸው በትክክል ፐርፕሳቸው እስከ በሩ ድረስ ለማድረስ ነው፣ እኛን የሆነ ቦታ ድረስ ለማሻገር ነው። ከዛ በኋላ ካንሽስነስ ቴክ ኦቨር ማድረግ አለበት ማለት ነው። ስለዚህ በዛ መንገድ እንመለከተዋለን። ይሄንን ያው እንግዲህ ግለሰቡም እንደተናገረው እኛን ለመሸወድ እየሞከርክ ነው አንተ ምንም አይነት እንትን ላይ ተንተርሰህ አይደለም የምትናገረው ምናምን ብሏል። ስለዚህ ይሄንን አስተያየት ወስጄ እንግዲህ እኔ ደግሞ ለአንተም ለሌሎችም ይበጃል ይጠቅማል የምላቸውን ሪሶርሶች ይዤ ነው ዛሬ የመጣሁት። እንግዲህ እነዚህን መጽሐፍት ማግኘት ከተቻለና እና እነዚህ መጽሐፍት ማንበብ ቢቻል ስለምን እንደማወራ በደንብ በጥልቀት እንዲሁም በደንብ ተንትነውት ሊያስረዱ ይችላሉ። ከእነዚህ መጽሐፍቶችም ውጭ ሌላ መጽሐፍቶች ማምጣት እንችላለን። ሀወይቨር እነዚህ መሰረታዊ ብለን ልንይዛቸው እንችላለን። መንደርደሪያ ሊሆኑን ይችላሉ ሪሰርቻችንንም ቅርጽ እንዲይዝ ለማስቻል ማለት ነው። ስለዚህ እነዚህ መጽሐፍቶች ረከመንድ አደርጋለሁ ማለት ነው። እነዚህ ማንዳቶሪ ሪዲንግ ናቸው። እነዚህ መጽሐፍቶች መነበብ አለባቸው። ቀስ ብዬ እንትን እላለሁ። ሰዎች ስክሪንሻት ሊያደርጉት ይችላሉ ወይም ሊጽፉ ይችላሉ። የመጽሐፍቶቹን እንዲሁም የአተሮቹን ስም ማለት ነው። ስለዚህ ያው የመጀመሪያው ኤንሽንት ኢጅፕሽን ሩትስ ኦፍ ክሪስቲያንቲ ይላል ባይ ሙስተፋ ገዳላ። ይሄ የመጀመሪያው መጽሐፍ ነው። ሁለተኛው መጽሐፍ ዘ ሂስቶሪካል ኦሪጂንስ ኦፍ ክርስቲያንቲ ይላል። ይሄ መጽሐፍ በዋልተር ዊሊየምስ ነው። ይሄንንም መጽሐፍ ልናነብ እንችላለን። ማን ከክርስቶስ በፊት የነበረው ክርስቶስ ማን እንደነበረ ያሳያል ማለት ነው። ስለዚህ ይህም አንድ መነበብ ያለበት መጽሐፍ ነው። ሌላው ደግሞ ክራኪንግ ዘ ክራይስት ኮድ የሚል መጽሐፍ አለ። ኤክስፖዚንግ ዘ ኤንሸንት ኢጂፕሽን ኦሪጂንስ ኦፍ ጂሰስ ባይ ሬጂናል ማርን ይሄም መጽሐፍም ሊነበብ ይችላል። የኤንሸንት ኢጂፕሽን የክርስትና የክራይስት ኦሪጂን የት እንደሆነ ለማየት በጣም የሚረዳ መጽሐፍ ነው።

ባርጅመን የተባለች አተር የጻፈችው መጽሐፍ ነው። ይሄንን መጽሐፍ ረከመንድ አደርጋለው ማለት ነው። ሌላ እንዲሁም ደግሞ ሆረስ ማይኮ የሚል ክሜቲክ ክርስቲያንቲ የሚል መጽሐፍ አለ። ይሄንን መጽሐፍ ማግኘት ከተቻለ ከንባባችን እንትን ላይ መጨመር ይኖርብናል እላለው። ሌላው ክርስቲያንቲ እንኤንሽንት ኢጅፕሽን ሪሊጅን አህመድ ኦስማን በተባለ አርተር የተጻፈ መጽሐፍ አለ። ይህም እንግዲህ ሊነበብ የሚገባው መጽሐፍ ነው። ከዚህ ሀሳብ ጋር በተያያዘ ማለት ነው ጂሰስ ዲ ኢጅፕሽን የሚል መጽሐፍ አለ። ሪቻርድ ጌብሪዮ የተባለ አርተር የጻፈው መጽሐፍ ነው። የክርስቲያኒቲ ኦሪጅን እና የክራይስት ሳይካሎጂ ይላል ማለት ነው። ይህን መጽሐፍም ሰፕልመንት ማድረግ እመክራለሁ ማለት ነው። ሌላው ክርስቲያንቲ ቢፎር ክራይስት ጃን ጂ ጃክሰን በተባለ አተር የተጻፈ መጽሐፍ ነው። ክርስትና ከክርስቶስ በፊት ማለት ነው። ይሄ እንግዲህ ወደ ኤንሽንት ኢጅፕት ኤንሽንት ግብፅን ኦሪጅን የሚያሳይ መጽሐፍ ነው የክርስትናን አመጣጥ ሌላው ደግሞ the mythical journey from jesus to christ ይላል ሙዋታ አባሃ አሽቢ የተባለ አውተር የጻፈው መጽሐፍ ነው። ይሄንንም መጽሐፍ ረከመንድ እናደርጋለን ማለት ነው። ሌላው ደግሞ the commission christ and the african gnostic jesus ፋሂም ጁዳ ኤል በተባለ ግለሰብ የተጻፈ መጽሐፍ ነው። ይህንን መጽሐፍም ልናነብ ይገባል እላለሁ። ሌሎች መጽሐፍቶችንም እንነካካለን። እንግዲህ ይሄ መጽሐፍ ወደ እሱ እመጣለሁ። ዘ ብላክ መዳና አይስስን ዘ ማግደሊን ይላል ይሄ መጽሐፍ ሊነበብ ይገባዋል። የመቅደላዊት ማርያም እና የኤንሽንት ኢጂፕሽን ጋደስ አይስስ ግንኙነትን የሚጠቅስ መጽሐፍ ነው። ስለ ጋደስ አይስስ ቴልስ ኦፍ ደ ዲቫይን ፌሚኒን ኢን ኢጂፕሽን ሜቶሎጂ የሚል መጽሐፍ አለ። ይሄ መጽሐፍ ሰፕሊመንት ቢደረግ እንመክራለን፣ በተጨማሪነት ማለት ነው። ጋስፖል ኦፍ ሜሪ ማግደሊን ጂሰስ ኤንድ ፈርስት ውመን ፓሶ የሚል መጽሐፍ አለ። ኬረን ኪንግ በተባለ አርራ የተጻፈ ማለት ነው። ስለዚህ እሱንም ሰጀስት እናደርጋለን። ሄረሲ ኦፍ ኦርቶዶክሲ ማይክል ማይክል ጄ ክሩገር በተባለ ጸሐፊ የተጻፈ መጽሐፍ ነው። ስለ ኦርቶዶክሲ ሄረሲ በክርስትና ውስጥ ስላለው አንዳንድ ግድፈት የሚናገር መጽሐፍ ነው ማለት ነው። ኦርቶዶክስ ኮራፕሽን ኦፍ ስክሪፕቸርስ ይላል። ይሄ ደግሞ የኦርቶዶክስ የመጽሐፍ እነዚህ ቅዱስ መጽሐፍ የሚባሉትን እንዴት ክራፕት እንዳደረገ የተለያዩ ስራዎችን እንዴት እንደሰራ እነዚህ ነገሮች የሚገልጽ ነገር ነው ማለት ነው መጽሐፍ ነው። ሌሎችም መጽሐፍት አሉ። ኮምፓሪዝን ኦፍ ኢጂፕሽን ሲምብልስ ዊዝ ዶዝ ኦፍ ዘ ሂብሩስ ይላል የግብፃውያኑንና የሂብሩ እንትን ወይም ራሳቸውን አይሁድ የሚሉት እንዴት ከኢጅፕት እንደመጣ ሂብሮዎቹ ጋር ያሉት ሲምበልስ እና የተለያዩ ነገሮች ኦሪጅናቸው ግብፅ እንደሆነ ይናገራል ማለት ነው ይሄኛው ደግሞ ክሪስቲያኒቲ ኤንሸንት ኢጅፕሽን ሪሊጅን ይህን መጀመሪያ ላይ ኦልሬዲ እንትን አድርገነዋል ሰጀስት አድርገነዋል ስለዚህ ወደሚቀሩት መጽሐፍት እንሄዳለን ይሄ መጽሐፍ ደግሞ ድሩሲላ ደንጂ ሂውስተን በተባለች ሴት የተጻፈ መጽሐፍ ነው። ወንደርፉል ኢትዮፒያንስ ኦፍ ዚ ኤንሸንት ኩሻይት ኤምፓየር ይላል። ይሄ በጣም ወሳኝ መጽሐፍ ነው። የኢትዮጵያ የኩሽ ልጆች እንዴት ወደ ጥንታዊ ግብፅ ሄደው ፒራሚድ እንደገነቡ ታሪካቸውን ይናገራል። ይሄኛው ይሄኛው መጽሐፍ ማለት ነው። ስለዚህ ይሄም በጣም መነበብ አለበት። ሌላኛው uh, you know, the book your church doesn't want you to read ሚል መጽሐፍ አለ። ይሄ ደግሞ በቲም ሊደም የተባለ ግለሰብ ኤዲት የተደረገ መጽሐፍ ነው። ይሄንን መጽሐፍ ማንበብ በጣም ወሳኝነት አለው። ምክንያቱም ከሮም እስከ ባይብል በልት የምንለው እንዴት የተለያዩ ሴራዎች በዚህ የሮመን እንትን ሮም ከተቆጣጠረው በኋላ የክርስቲያንቲ ናሬቲቭ እንዴት አድርጎ ብዙ ነገሮችን እንዳበላሸ የተለያዩ ውሸት የተካድናቸውን ክህደቶች በሙሉ እዚህ መጽሐፍ ላይ ማግኘት እንችላለን ማለት ነው። ሌላው ይሄ መጽሐፍ ነው፣ ያው በአማርኛ የድሩሲላ ዱንጂ ሂውስተን ማለት ነው። ፒራሚድ ገንቢዎቹ ጥንታዊ ኢትዮጵያውያን ይላል። ስለዚህ አይ ቲንክ በጣም ከበቂ በላይ መንደርደሪያ የሚሆን እንትን ኢንፎርሜሽኖችን ጠቀሻለው። ያው ግለሰቡ ጀንውን የሆነ የማወቅ ፍላጎት ካለው ሪሰርቹን አስፍቶ ራሱ ጠለቅ ብሎ ንባቡን እንዲያደርግ፣ ሪሰርቹን እንዲያደርግ ነው የምንመክረው። ስለዚህ እነዚህ መጽሐፍቶች እንግዲህ በጣም በቅርበት ያሉ ሌሎችም መጽሐፍቶች ብዙ መጽሐፍት አሉ። ነገር ግን ጀስት እነዚህ ለመንደርደር ያህል ጀስት ከራሱ ከአይዲያው ጋራ ኢንትሮዱስ ራስን ለማድረግ ይረዳሉ ብለን ያሰብናቸው ናቸው። በጣም ብዙ መጽሐፍት አሉ፣ ሰጀስት ልናደርጋቸው የምንችላቸው። ነገር ግን ሰውን ዞሮ ወደ መጽሐፍት እንዲሄድ በመጽሐፍት እንዲዋጥ አይደለም ሞር ከመጽሐፍት አልፎ ራሱ ላይ ስራውን መስራት እንዲችል የሚለውን ነገር ነው በደንብ ኤምፈሳይዝ ልናደርግ የምንፈልገው እና መጽሐፍቶቹ የተወሰነ ያህል ድረስ ሊገፉን ይችላሉ፣ የተወሰነ እርምጃ ድረስ ሊያራምዱን ይችላሉ። ከዛ በኋላ ግን ካንሸስነስ ቴክ ኦቨር ማድረግ አለበት ወይም ደግሞ በሌላ አነጋገር ዲቫይን ፌሚኒን የፌሚኒን ሳይዳችን አክቲቬትድ መሆን አለበት ማለት ነው ሪያሊቲን እና እውነትን ሀቅን በራሳችን ውስጥ ቬሪፋይ ለማድረግ ማለት ነው ስለዚህ እነዚህን ይመስላሉ እንግዲህ ለዛሬ ያለኝ ሰጀስት የማደርጋቸው ኢንፎርሜሽኖች አንድ መጽሐፍ ቅድም ላይ እመለስበታለሁ ብዬ ነበረ እሱን መጽሐፍ ይሄ መጽሐፍ ነው ይሄ መጽሐፍ የታቦር ዋሚ ይባላል። አተሩ ይሄ በእንግሊዘኛ ማግኘት የሚቻል ከሆነ እርግጠኛ አይደለውኝም። ነገር ግን ይሄ የአማርኛ መጽሐፍም ነበረኝ በፊት፣ እኔ ሃርድ ካፒ ነበረኝ አክቹዋሊ፣ አሁን ስለጠፋብኝ ነው እንጂ ይሄንን መጽሐፍ አብሬ እንትን ማለት ፈልጋለሁ። ይሄ የታሪክ ውጎችና የታሪክ ድርሳናት የሚል መጽሐፍ ነው የአተሩ ስም ታቦር ዋሚ ነው እና ይህን መጽሐፍ በአማርኛ ማግኘት የሚቻል ከሆነ ብዙ ታሪክን ይናገራል። ይሄ መጽሐፍ እስፔሻሊ የኦርቶዶክስ ቸርች በኢትዮጵያ ውስጥ ሲሰራ የነበረውን ነገሮች በተለያየ ጊዜ ላይ ምን አይነት ነገር እንደነበረ ከዚህም በፊት በራሴ ቪዲዮም ላይ መንሽን ያረኳቸው ነገሮችን ሁሉ ይናገራል። ይሄ መጽሐፍ ማለት ነው። ከዘመነ መሳፍንት ነገስታት በኩል ሮም እንዴት ኢትዮጵያን ኢንፊልትሬት እንዳደረገ እንዴት አሁን እኛ ጥንታዊ ነንም ብለው ራሳቸውን ሪፈር የሚያደርጉት ሃይማኖቶች አክቹዋሊ ገና የ ሰባት መቶ ዓመት ታሪክ ብቻ እንደሆነ የተለያዩ ነገሮችን ይናገራል እና በጣም ብዙ የተዋሸነው ነገሮች በሀገራችን ደረጃም በዓለም አቀፍም ደረጃ አሉ እና እነዚህን ነገሮች ስለምናቃቸው ነው። ወደ ቪዲዮ ወደዚህ መተን ቪዲዮዎቻችንን የምንሰራው ምንም ነገር ካሜንቱ ላይ ግለሰቦቹ እንደተናገሩት አንደኛው ግለሰብ እንዳለው በቅጀትና በፊክሽን ይሄ በልብ ወለድ ላይ ተመስርተን አይደለም እንናገረው የምንናገረው ነገር በጣም በትክክል እውነት ነው። ለእናንተም እንግዲህ ያንን ስራ ለማቅለል ነው ዛሬ መጽሐፍቶቹን ሰጀስት ያደረግ ነው። እናም እነዚህ መጻሕፍቶች አንብባችሁ ትጠቀሙበታላችሁ የሚል እምነት ነው ያለን። ለአሁን በእኛ በኩል ይህን ይመስላል። እናመሰግናለን።